በሰማአብ ወወልድ ወመንስ ቅዱስ አዱ አምላክ አሜን አብ ተሽንዊዝ ወልድ ተሽንዊዝ መንስ ቅዱስ ተሽንዊዝ ላው አደረት አምነኩን አምንን ቃል እግዚአብሔር ገበነው ኪርምነኩን ትንሳኤከ ለእለ አመነ ብርሃነከ ፈኑ ዲቪየነ ከርነድ ለይስር መቃብሪስ ጎኖድ አምነቂዝ ክሲከድ

ብርሃነከ ፈኑ ዲቤነ ከርነድ ለይስር መቃብሪስ ጎኖድ አምንነቅ ክርስቲያነኒዝ ክሲከድ ክብርሃንድ ይናጎ አጻቅ የኩህ ቃልድ እንቃልድ ዊግቶድ ኪርመኔ ይዝ ዮሃንስ አፈወርቅ ይኖ ሊቅ ዲኔን ሊንእተረም ቅዱስ የአርየድም ዮሃንስ አፈወርቅት ዊገድ ሚስር እስፃበኖት ደግም ዊግትኩ እኒን

ቅድስ ድንግልት ማርያም ቅድስ ድንግል ማርያም ትልግ ጊዙርሽ አሆርሽ እናለም ዴት ትቃዘን እንስ እንዝበይል ሶርንን ሻቆምት ዋጠርጥር ሳራሸቁ ኸየቁ በለነኩን ኪርመነድ ጊዙርሾ በልድየን መጋቢት ለርንፃ ይጨግዴል ግሬወድ ሊንገት ረድየን ቆሽ ኣኾርሾኖድ ወይም ልድት የኖድየን የን ሸወት ረድቆሽ ዮርዳኖስ ዊርቬዝ ታመክሾት ምቀት ጥንቁት የኖዲ ሲዘት ረድ ደብረታባር የን ደብረታባር ትራ ዲጊል ሃዋሪያት ምስቲር ርጋልጾ የን አኮት ረድ ሆሳይናይ ሽተኩ ዋልታ ትራኸዮ በልድ ጻይቄ ኸዮቅ በለኒስ ፈዚየ የኖ በልድ የን እንዛይ ኸዮቅ ጻይቄ በለኒስ ለወድየን እናልም ድን ቃዶ ኸዮ በልድን ፈዝየ በል ኖ ድን አይነ እነ ኪርመን ኢል እይነ ዊግጠን ትነድ አዳም ቀት እፀ በለስ ገነት የኖስ ፍሬስ ፈት ግረ ንክብርድ በት ግረ እደረ አኮላ ምት እዝ ግረ ካውስ መይት ቃዝ ዘኩን ዮይዝ ሚስርት ሲሜ እስግም ጊም ድንግል ማርያም እንት ጊዝ ውርሽ ድንግል እልነዝ ጊዝ ውትር ድንግል እልነዝ አኹርደት ግረ ሶር እን ሻቆ ምት እና እል ሚዝ ወንጀል ክንስኩ እዝ ግረ ግን ቃውንም ክት ሲቅልጭ ቃዘኩን የው ቃልጡ ዊነንስቅ ነይር አዳምስ ሶር ግን ሻቆምት ክንሰት ግረ ኢየሩሳሌም ጅልዎን ክንሰት ግረ መጨረሻይ ወይ ማሰነይ የነትን ዲቆ ከየስኑት ድክብርዝን እንትነ ሆሳይና የኖ በሊዝ እውል ድኻረትል ንርድጊል ድቃር ቤተ መቅደስ ጡ ቤተ መቅደስ ዴት ጻፍት ፈሪሳውያን የነቁ አይሁዳውያን አርክስን አሪ አሪ ደኖ ጻብን ዊን ወዲት ቤተ መቅደስ ዴት ንጹህ ጻብ አዲስ መስዋዕት ንቀመት ቲከነንስ ጻቦ ግሬድ ሆሳይና ይሽተኩ እ ንዝግረ እኒ እንት ጻበ እንደቃለ ቁጻፍ ፈሪሳውያን ዓለም ድክ ቲክኑ ይነ ስልጣን ድፊስቴ የኖዝ ተቀናቀድሽ ነውዝ ሲቅለንንስ መኸርኪርም ወድ ሆሳይና ተኮረ ቤተ መቅደስ ይል ጥሩ ንታ መስገነ ቀር ወይ ምዚያን ዘቀር ይንገንድ ኸጻናትድ ላይ ህዝብድ ምዚያን ዘንዝክ እኒ ሎ ሎ መክንያትድ ወይ ሎ መላሰን ድኒ ነንና ማህረኖ ኪንሙ ማህረኖ ኪርምና እን ኸመመት ድ ሲኑ ሲል ዘርብ ክልዚየ ተቅላዝ ንታን ንታይ ታው ታሪክ ታያቅ ማይ አሰነይዝ አርብ ዋልተሳይዝ ቀራኒዮኖ አኸበይል ወይ ማደባባይል ሚስቅልል ሲቅልና አይሁድ አደረ ኢየሱስ ክርስቶስ ቁንገንድ መጽሐፍ ቅዱስ ድቆ ኮይነት እየ አነኒ ቀደም ዮ ንዝ ቦግ ለርን ሊንገ ንነቅ ሲብስብይነንስ ክጽቅሊንገ ሐዋርያተን ላንጥርንን ሊንገ አርዲት ሶርንን ዋልጠቆሽ አቁን ጠቅለዝ ድምርዝ ለርን ሊንገ ንነቅ አክብ ዊነንዝቅ ንታይዛ አን ከጠኩን ወይ ዝወለ ወልደ ጓለማ ወይ ሰቅልዎ ወበሳሌ ስለዚ ተነሳ አይሁድ ይስሳይና ሲቅል ሞኮሞክ ሾት ረግሬዝ ግን ጎኩን የማ ንንነቁ እም አነ ኢየሩሳሌም ጁሉዜል ጽበቆግዝ ዊግተን ዊኖይዝ ሚስርት ትንሳኤ ይኖዳ ሲቅልሽ ንብርድ ቅብስ ይናት ቃዘት ገረ አዳምት

አስረድዘ ወይም ድቆ ኮነቴን ለወትራ ማቴዎስ ወንጌል ፎነ ለርን ሶታ ኪርመን ስክርምን አንብን እንደ ኢየሱስ ክርስቶስ ከራት ግራ ዲብተት ግራ ሾትራ ግሬዝ ጎንገድ መረጀድ ሚዝር ዴት ቺንግነኩን ሊንገትራም ማርቆስ ወንጌል ፎነ ጽቋልታ ኪርመን ስክርማን እንደ ኢየሱስ ክርስቶስ መቃብሪስ ጎንገድ ከርንገድ ዴት ዲሌይስ መቃብሪስ ጎንገድ መጽሐፍ እድቆክ ሸወትረ ሉቃስት ወንጀል ፎሆነ ለርን ሲዘ ኪርመኔስ ኪርምና ንምረንድም ኢየሱስ ክርስቶስ ከርንገድ ድለይስ መቃብሪስ ሚግንዝ ደቅስትን መቃብር ብዝትን ይንቀት ጎንገድ አስረድዞ መጽሐፍ ቅዱስ ክፍል ዴት ችግነኩን ሲዘትረ ዮሐንስ ወንጀል ፎሆነ ለርን ኪርመኔስ ኪርምና ንምረንድ ኢየሱስ ክርስቶስ አይሁድ ሲቅልንቁንጎት ግረ ሸወትረ ግሬዝ ከርንገድ ድለይስ ጎንገድ አስረድዘው ከነትን ሲዘ ወንጌላውያን ድቅ ኢየሱስ ክርስቶስ ትጎነድ ወይም ትንሣኤ ወይም ፋሲካ ወይም ፈዝየ የኖ በልዴት ኢየሱስ ጎኖይ ዝመላስን ክብዘኖ አቃንድ ሲዘ ወንጌላውያን ድቅ ድቁሞኩ የነትን እንሲዘለ ወንጌላውያን ስ ጣቀሰንንስ ወረንን ወበውድ ሰንበት አሌልያ ገይሰ በፀውሃበ መቃብር እንዛይ ሰወርንን ዋልጣ ቅዱሳት አንስት ይሽተኩስ ማክሊስ ማርያም መግደላዊት ማርያም ንተያይቆ ማርያም ተቀሎጳ የነቁድ ንቅዛቁ ላይም ተጻምጥዳ ጎኩን ክጣት ገረ ጎኩን የው ድቁይነንስክ ሐሪዝ መቃብሪዝ ጎፊር መድ ድቁሞክ ሲዘ ወንጀላው ያንደቀነቲ ፊር ንድግን መልአክ ዲን ጻሮ ጻርቀ ሲር ዳንግሶ ግርማ ሞገስስ ጎጂው ነነቲ ወረንገን ይወድ ሉቃስ ተወንጀል ፎና ለረንሲ ዘይል ቺንግነን ተነዳ ተምዝን ታየን ፈርማድ ጎኩን የውን ወደ የሱስ ክርስቶስ ጉመ ጉየው አጣታ ይና መቃብሪዝ ጎፈሩ ነው ነተን አይንድ ዘግሊና ሐዋርያት ድግን ጎውተና ንንዲብና ዲብቶንና ቀሊን ጎይን ነው ወድ እንዘ ያቆን ድግን ቅዱሳት አንስት የነቆቅን ድግን ጉመ ጉየው ጉቼን የውን ይና ቃልን ተመቃብሪዝ ጎፈሩ ግበርድም ቆሺ ብሉይ ኪዳን ወይም ኦሪት ኸጽምት ኦሪት ህግዝ ምስርት ሽቱ አቃስን ታየን ፈርማድ ነተን ሸሁት ረግሬዝ መቃብር ሽት ዋቀሰኖ ባህል ዊነንስክ እ ግበር ድም ጉመ ጉጊዮነ ዳርገ ደደደስን ጤን ፊር እንደ ግን ወርኔዬ ወድ መላከ ዴና አእምር ከመዬሱሳ ታሰ ናዝራዊ ታሰሰ ናዝሬቱ ኢየሱስ ክርስቶስ ተምዝርነ ኳቀ እንድ አርቆ ኩን ምን ተታሰ ሁለት የዋው ምስለሙታን ሕያዋቅ ወይም ቃዶ ዋቅ ጎድየት ታ ክረውቅ እጅግ ወረን ተምዝርነኒ ተንሳ ይሃሎ እዚ የሰ

ከርነት ደለይስ መቃብሪስ ጎ እንዳ ፊትርን ድቁጥን ዩ የውድቁ መላክ እንዴ ነቴ እንዝግረ እንዛ ይቅድሳት አንስትዳ ገሌት ጎፊር እንዳ ወትራከቦን ኢየሱስ ክርስቶስ በፍኖት ኢየሱስ ክርስቶስ ጊድ እኔስ ዲምቅሹ ወይነቴ ጊድ እኔስ ዲምቅሹዋ እታይም ሲግድ እንልኩ ይል ሲግድ ወይነቴ እግራ ሐዋርያት ፅብ ሞ ቡታይ እልፊራ ዲብቶን እንዴታ ሰላም ለክሙ ከታጪ ሰላምተ ዲግታነ የዋ ዲብቶን እንኢል ብዚን ቀጥዋ እተ ማኸል ይልች ብርች እንሹ ወይነቴ ጥቅለዝ ፈዚየ ይንክ ብርዝኖ በል ዴን ወር ዬን ኤነቴ ኢየሱስ ክርስቶስ ሻቆ አካለተን ይስሎ አካል ዴን ቅድስት ድንግል ማርያም ትስዬድ ሲር አኹርሽ አጅር ይዝ እንዝበይዝ ዋጥርጥር ሶር እንሻቆምት ወንጀል ድክንስ ኦሪት ታቅ ይንቀፋዞድ ቆፀፀየው ባህል ዴት ኧሩዝ አሰነይዝ ቀራንዮት አደባባይል ሲቅልሺ ንስዬድ ቀብ ንብርድ ቅብስ ክረት ግረ ዲብት ሾትረ ግርየይዝ እ ዊሶ እጆ ንቅመ መቃብሪስ ጎ እንድ መቃብሪስ ግ ከር እንድ ልጻብ ነፍስ አጠንድ አዳምት አውስ ሚጅ ገነት ስፊት ሰ እንድ ኪብር ዘኖ ሕዮበል ዓቐኖ ድን ኣርቐኖ ድና ነንም ኣቐሽ ከምጠ ቆንቆይ ከምጠ ወሸቁ ድዛይ እኒ በሊዙ ታሪክ ደ ተእጅን ዛርቀንጥቀድ ፃብስነ ዮ ኢትዮጵያ ኦርቶዶክስ ተዋሂዶ ምከንሸት ሚድያ ድን ወይ ምኮሽ ነቕፀ ጉዲምቅሸነ ድን ኣብኑ ዘንስቅ እኒ ክንድን ዲቆ ዝግሰነንስየን ወዚ ነንም ደግም ፅቂልንሽክዝ ፅቂላንጠ ኣምረሰክሪሱ ፈዜቱ በሊዝ ወዝ ዲግተዝ ችንዘት የኩን እንበል ዴት ክብርዝን እንዳ ድኽ ድፃይን ግድርዶ ዴት እኾስን ዝቋንዶ ዴት ዚስን ዝባሮ ዴት አልበ ሲስን ከበ ከብችተን እንዲቅሶን ዋቀኖድ መጻፍ ቅዱስ ዴንዲቅሶ ኩና እንሺን ኪብርዝን እንጂን ትክክል ወይም ጭክተዝ ኪብርዝኑ ኒነት የን በል ዴት ክብርዝን እንዳ በቁድ እዛት ጨውን ጣይ ይብረ ቁድ እዛት ሲሰኖዝ ኮሰኖዝ ሲሰኖዝ ኪብርዝን እንዳ ያጻ ዲቆ ዲቅሶ ይክንድ ዴት ወይም ኣብዝርተ ደት ንላብዘኩን አደረ ቀሪ ሳዓት ደት በርኮ ጻሙነ ቀሶ አምር በላጠድ ሓረፍነኩን ወስፋት ለእግዚአብሔር ስብ ምዜነጥውነ ለዓለም ዓለም አሜን